የሚቀጣጥሉን ከሚለያዩን ነገሮች ይልቅ የሚያስተሳስሩንና የሚያቀራርቡን ነገሮች እጅግ በጣም ብዙ በመሆናቸው እነሱን አጉልቶ በማውጣት ገዢና አስተሳሳሪ ትርት መገንባት አስፈላጊ ነው የሚል አጀንዳ በመያዙ ምክንያት የገዢ ትርት ግንባታ ትልቅ የትኩረት ማዕከል ሆኖ እየተሰራ ይገኛል። በዚህ ሂደት ውስጥ ደግሞ የኮሙኒኬሽንና የሚዲያ ስራ በጣም ወሳኝ ነው። ስለዚህ ሚዲያዎች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 አድዋ የጋራ ታሪካችን ነው።